የትራንስፖርት አስተዳደር መተግበሪያ ላይ ማሻሻያዎችን ማድረጉን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ መተግበሪያው ከአንድ ዓመት በፊት ስራ ላይ እንዲውል ቢደረግም በርካታ ችግሮች የነበሩበትና ዜጎችን ለእንግልት ሲዳርግ የነበረ መሆኑን ገልጿል። ማሻሻያው ከአርቲፊሻል ኢንቴሊጀንስ ኢንስቲትዩት ጋር በመተባበር የተሰራ ስለመሆኑም የኢትዮጵያ ፕረስ ድርጅት ዘገባ አመላክቷል። የተሻሻለው መተግበሪያ የኦፕሬሽን ምዝገባና ፍቃድ መረጃ ማስተዳደር፣ ድንበር መሻገሪያ ፍቃድ፣ የጉዞ መርሃ ግብር መከታተያ፣ የዲጂታል አገልግሎት ክፍያ የግድ መስጫና ማንሻ እንዲሁም የቅጣት አስተዳደር አገልግሎትን ያቀናጀ እንደሆነም ተገልጿል። የከፍተኛ ትምህርት ተቋማት ውጤት የሚለካው በሀገር አቀፍ በሚሰጠው የመውጫ ፈተና ስኬታማነት መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። ሚኒስትሩ ዩኒቨርሲቲዎች የሚያሰለጥኗቸውን ተማሪዎች ከወዲሁ ማብቃት እንዳለባቸውም ገልጸዋል። እንደ ሀገር የትምህርትን ስብራት ለመጠገን በሚደረገው ጥረት የዩኒቨርሲቲዎች ሚና ከፍተኛ መሆኑንም አንስተዋል። ከፍተኛ የትምህርት ተቋማት የተማሪዎችን መጠን ማለፍን ሳይሆን ብቁና ተወዳዳሪ ዜጋ ማፍራት ላይ አተኩረው መንቀሳቀስ እንዳለባቸውም ፕሮፌሰር ብርሃኑ ጠቁመዋል። ከዚህ ቀደም ትምህርት ሚኒስቴር የመንግስት ከፍተኛ የትምህርት ተቋማት የሚመደብላቸው በጀት ባላቸው የመምህራን ብዛት ሳይሆን በሚሰሯቸው ችግር ፈቺ ምርምሮችና በሚያስመርቋቸው ብቁ ተማሪዎች መሰረት ይሆናል ማለቱ ይታወሳል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በመንገድ ላይ የሚከሰቱ አደጋዎች ቅናሽ ማሳየታቸውን ገለጸ። ባለስልጣኑ ለሀገሬ ቴሌቪዥን በላከው መግለጫው በከተማዋ በ2015 ዓ ም 408 የነበረው የሞት መጠን በ2016 ዓ ም 401 በመሆን ቅናሽ ማሳየቱን ገልጿል። ከባድ የአካል ጉዳት በተመሳሳይ ከ2018 ከነበረው አንጻር በ2016 የ3 በመቶ ቅናሽ አሳይቷል ተብሏል። በአደጋው ለሞት ከተጋለጡት ውስጥ 86 በመቶ የሚሆኑት በእግራቸው ይንቀሳቀሱ የነበሩ እንደሆኑም ተመላክቷል። ባለሥልጣኑ ይፋ እንዳደረገው አብዛኛው ጉዳት የተከሰተው በወንዶች ላይ ሲሆን፣ እነዚህም እድሜያቸው ከ20 እስከ 39 የሆኑ አምራች ናቸው ተብሏል። በመሆኑም በተለይም እግረኞችን ከሞትና አካል ጉዳት ለመታደግ ብዙ ሥራዎች እንደሚያስፈልጉ ባለሥልጣኑ በመግለጫው ጠቁሟል። የሱዳን ጦር ወታደራዊ መሪ ጀነራል አብዱል ፈታህ አልቡርሃን ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር መወያየታቸው ተሰምቷል። ሁለቱ መሪዎች በሱዳን ባለው ጦርነት ጉዳይ ዙሪያ ውይይት ማድረጋቸውም ነው የተሰማው። አልቡርሃን በኤርትራ ያደረጉት ጉብኝትም የጦርነቱን ሁኔታ ለፕሬዚዳንት ኢሳያስ ለማሳወቅ ያለመ ነው ተብሏል። ፕሬዚዳንት ኢሳያስ የቀጠናው ሀገራት ለሱዳን ሰላም በጎ ድርሻቸውን እንዲወጡ ሲሉ መጠየቃቸውም ነው የተነገረው። አብዱል ፈታህ አልቡርሃን በሱዳን አንድነት ዙሪያ ኤርትራ አድርገዋለች ላሉት መልካም ተግባር ምስጋና እንዳቀረቡም ተዘግቧል። በሱዳን ጦርነቱ ከተቀሰቀሰ በኋላ ኤርትራ ለቡርሃን ድጋፍ ታደርግ እንደነበርና በጦርነቱ ሳቢያ የተፈናቀሉ ሱዳናውያንን ስትቀበል እንደነበር የሱዳን ትሪቡን ዘገባ ያመላክታል። የሱዳን ብሔራዊ ጦር ዋና ከተማ ካርቱምን ሙሉ በሙሉ ዳግም መቆጣጠሩም የሚታወቅ ነው። ቻይና በአሜሪካ ላይ የጣለችውን ታሪፍ ወደ 125 በመቶ ልታሳድግ እንደሆነ ተነገረ። ሀገሪቷ ከነገ ቅዳሜ ጀምሮ ጥለዋለሁ ያለችው ተጨማሪ ታሪፍ ለአሜሪካ ሌላ ያጸፋ ምላሽ ነው ሲል የሀገሪቱ የገንዘብ ሚኒስቴር ገልጿል። ሁለቱም የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ከፋይ ታሪፍ ጭማሪ ውስጥ ገብተዋል። የዶናልድ ትራምፕ አስተዳደር ወደ ስልጣን ከመጣው ወዲህ በተደጋጋሚ የሚጥለው ታሪፍ 145 በመቶ ደርሷል። ቻይና ምርቶቿን ለአሜሪካ ገበያ በማቅረብ ከዓለም ሁለተኛው ሀገር እንደሆነችም ይታወቃል። ይህም በአሜሪካ ገበያ ላይ ይህ ነው የሚባለ ገበያ ክፍተት እንደፈጠረ ሲሰማ ቆይቷል። በመሆኑም ትራምፕ የሀገራቸው ኩባንያዎች እንዳይደናገጡ ሲያሳስቡ ነበር። የቻይናው የገንዘብ ሚኒስቴር አሜሪካ በቻይና ላይ ስትጥል የቆየችው የቀረጥ ጭማሪ ዓለም አቀፍ ሕጎችን የሚጻረር መሠረታዊ ንግድ አስተሳሰቦችን የሚያፈረሰ ነው ብሏል። በአንጻሩ ፕሬዚዳንት ዶናልድ ትራምፕ ቻይና ለአሜሪካ ክብር እየሰጠች አይደለም ማለታቸው ተሰምቷል።